የፋይዳ ዲጂታል መታወቂያ አገልግሎት የ2017 በጀት ዓመት እስከ ሰኔ 20 ድረስ የሚቆይ ንቅናቄ ዘመቻ አለን። ይሄ ንቅናቄ ዘመቻ መላውን የብልጽግና ፓርቲ አባላት እና የአስተዳደራችንን ነዋሪዎች በተለያዩ የህብረተሰብ ክፍሎች ደረጃ ከፋፍለን ምዝገባው በተቀላጠፈ መልኩ እንዲካሄድ ለማድረግ የሚያስችል የንቅናቄ ስራ ጀምረናል። ይህን የንቅናቄ ስራ የአስተዳደራችን ክቡር ከንቲባ እና የብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽፈት ቤት ኃላፊ በጋራ ያስጀመሩት ነው። የዚህ ንቅናቄ ዘመቻ ስራውን ለመምራት የሚያስችል የማስፈጸሚያ እቅድ አዘጋጅተናል። ማስፈጸሚያ እቅዳችንን ከመላው አመራራችን ጋራ ተወያይተናል። በዛው በተዋረድ ደግሞ እንደዚሁ እስከታች እስከ አባላችን ድረስ ይህ ማስፈጸሚያ እቅድ ላይ ቆመው አባላችን ተወያይተው የጋራ መግባባት ላይ ደርሰዋል። እንዲሁም ሌሎች የህብረተሰብ ክፍሎችን በማካተት ሁለት መቶ ሺህ የሚደርሱ የአስተዳደራችን ነዋሪዎች እንዲመላው አመራራችንን አባላችንን ጨምሮ ሁለት መቶ ሺህ የሚደርሱ የአስተዳደራችን ነዋሪዎች ከሚያዚያ ሀያ ሁለት እስከ ሰኔ ሀያ ድረስ የሚቆየውን የፋይዳ ዲጂታል መታወቂያ የምዝገባ ንቅናቄ ስራ በጋራ ተግባራዊ የምናደርግ ይሆናል ማለት ነው። እንግዲህ ከዚህ ተነስተን ነው ውቅዳችንን ለማሳካት ወደ አስራ ሶስት የሚደርሱን ንሷን ኮሚቴዎችን አደራጅተናል። እያንዳንዱ የራሱን የሆነ የማስፈጸሚያ ቅድ አዘጋጅቷል። ያንድ መሰረት አድርገን የሎጊስቲክ ኮሚቴ አቋቁመን ሁሉም ባቀረበው ውቅድ መሰረትና ለማስመዝገብ ምቹ ይሆናል ብሎ ባሰበው ቦታ ላይ የፋይዳ ዲጂታል መታወቂያ ምዝገባን የሚያቀላጠፉ የኪቶችን እና የሰው ኃይል ምደባ ስራዎችን ማከናወን ወደ ስራ ገብተናል ማለት ነው። ሁላችሁም እንደምታውቁት ከመደበኛው በወረዳ ወይም በቀበሌ ሄደን ከምንወስደው መደበኛ መታወቂያ ለየት የሚያደርገው ሌሎቹ በካርድ መልክ የምንወስዳቸው ወይም ደግሞ እዛው ሄደን ቀርበን በመስኮት ላይ መረጃዎቹ ብዕር ተሞልተው የወረዳው ወይም የቀበሌው ማህተም ተመቶ የሚሰጠ ነው። ይሄ የፋይዳ ዲጂታል መታወቂያ አገልግሎት እንግዲህ የራሱ የሆነ መለያ ቁጥር ያለው ለእያንዳንዱ ግለሰብ የራሱ የሆነ መለያ ቁጥር ያለው ቴክኖሎጂን በመጠቀም የአንድን ሰው መረጃ ወይም የግለሰብን መረጃ በዛ መታወቂያ ዲጂታል መታወቂያ ላይ እንዲካተትና እንዲያዝ የሚያደርግ አሰራር ነው። ይሄ የዲጂታል መታወቂያ አገልግሎት እንግዲህ እንደምታውቁት የጣት አሻራን የአይን አይሪስ እና የፊት ምስልን በጋራ በመጠቀም በቀላሉ የሰዎችን መረጃ በዛ በአንድ መታወቂያ ላይ ወይም በዛ ዲጂታል አይዲ ላይ በማስቀመጥ ሌሎች አገልግሎቶችንም በቀላሉ ለማግኘት የሚያስችልና ከሌሎች አገልግሎቶች ጋራ የምናስተሳስርበት መንገድ ነው። ስለዚህ አንደኛው ጠቀሜታው አገልግሎትን ያቀላጥፋል። የሰዎችን መረጃ በአንድ ላይ በቀላሉ ዲጂታል በሆነ መልኩ በአንድ ላይ ለመያዝ ያስችለናል። ስለዚህ እነኚህ አገልግሎቶች መደበኛ አገልግሎቶች የምንላቸው በቀላሉ ማግኘት ይችላል ማለት ነው። ስለዚህ እናሳስሯለን። በቀጣይ ከመንጃ ፍቃድ ጋር፣ ከሌሎች አገልግሎቶች ጋርም፣ የተለያዩ አገልግሎቶች ጋርም ማሳሰር ስራዎች ስለሚሰሩ በአንድ መታወቂያ ሁሉንም አገልግሎት ለማግኘት የሚያስችል አሰራር ተግባር ይደረጋል ማለት ነው። እንደምታውቁት የዲጂታል ኢትዮጵያ 2025 ግብ አለን። እሱን ከማሳካት አንጻር የዲጂታል መታወቂያ አገልግሎት ትልቅ የሆነ ድርሻ አለው ማለት ነው። ስለዚህ በቀላሉ ሰዎችን ለመለቀት ያስችላል። ከዚህ ቀደም ሰዎች በተለያዩ ማንነቶች የተለያዩ መታወቂያዎችን ይዘው የተለያዩ ቦታዎች ሄደው ይገለገሉ የነበረበትን አሰራር ያስተካክላል። የሚፈጸሙ የነበሩ ወንጀሎችን ይቀንሳል። ማጭ በርበሮች እና ሌሎች ተያያዥነት ያላቸው ጉዳዮች በሙሉ በፋይዳ ዲጂታል መታወቂያ ያነሷቸው ችግሮች በሙሉ የሚቃለሉበት ወይም የሚፈቱበት ሁኔታዎች አሉ ማለት ነው። የፋይዳ ዲጂታል መታወቂያ አገልግሎት በአስተዳደራችን እንግዲህ ከሚያዘ 22 እስከ ሰኔ 20 ድረስ የሚቆይ 200 ሺህ የሚደርሱ ነዋሪዎች በዚህ በፋይዳል ዲጂታል መታወቂያ አገልግሎት ተጠቃሚ እንዲሆኑ ወይም እንዲመዘገቡ የንቅናቄ ስራዎችን አስጀምረናል። እንግዲህ ስናስጀምር አንዱ ስልታችን ምንድን ነው? አጠቃላይ የመንግስት ተሿሚ አመራር በዚህ በፋይዳ ዲጂታል መታወቂያ ምዝገባ ውስጥ ግንባር ቀደም ሆኖ ይሳተፋል ማለት ነው። ከክቡር ከንቲባችን ጀምሮ ሁሉም በሹመት የተመደበ አመራር የፋይዳ ዲጂታል መታወቂያን ተመዝግቦ ያወጣል። ቀጥሎ የፓርቲያችን የብልጽግና ህብረት የብልጽግና ቤተሰብ የኢንስፔክሽንና ስነምግባር ኮሚሽን አመራሮችና መላው አባላችን ይመዘገባል። በመቀጠል መላው የመንግስት ሰራተኛ እንዲመዘገብ በቅዳችን ውስጥ አስቀምጠናል። መላው የመንግስት ሰራተኛ በሁሉም ሴክተሮች የሚገኙ የመንግስት ሰራተኛችን የፋይዳ ዲጂታል መታወቂያን እንዲያወጣ እናደርጋለን። ሌሎች የህብረተሰብ ክፍሎችንም፣ የንግዱ ማህበረሰብ፣ የታክሲ አሽከርካሪዎች፣ የቀንና የሌሊት የታክሲ አሽከርካሪዎች፣ የታክሲ ባለንብረቶች፣ የፖሊስ አባላት፣ የትምህርት ማህበረሰብ እድሜያቸው ከአምስት ዓመት በላይ የሆኑ ሁሉ መመዝገብ ስለሚችሉ በየትምህርት ቤቱ ያሉ ተማሪዎችም እንደዚሁ የፋይዳ ዲጂታል መታወቂያን እንዲያወጡ እናደርጋለን። በዚህ ስራ ውስጥ ሁሉም የህብረተሰብ ክፍል የፋይዳ ዲጂታል መታወቂያ አገልግሎት ጠቀሜታን በመረዳት ወደ ምዝገባ ጣቢያዎቹ በመሄድ በሁሉም ወረዳዎች እና ሴክተሮች ላይ የምዝገባ ጣቢያዎች ከፍተናል። ስለዚህ ኢትዮ ቴሌኮም እና ኢትዮጵያ ፖስት አገልግሎት ድርጅት እና ባንኮች በዚህ ላይ ቀጥታ ተሳታፊ ናቸው ማለት ነው እና ምዝገባው በእነኚህ ቅድም በጠቀስኳቸው ቦታዎች ይከናወናል። በገጠር በአራቱም ክላስተር እና በሰላሳ ስምንቱም የገጠር ቀበሌዎች እንደዚሁ ምዝገባ እየተከናወነ ይገኛል። ስለዚህ ሁሉም የከተማም የገጠር ነዋሪ ሕብረተሰብ በፋይዳ ዲጂታል መታወቂያ አገልግሎት ምዝገባ ላይ ተሳታፊ ይሆናል ማለት ነው። በዚህ የፋይዳ ዲጂታል መታወቂያ አገልግሎት ላይ እንግዲህ ክፍያ የለም፣ በነፃ ነው ምዝገባው የሚከናወነው። ስለዚህ ምዝገባው በነፃ የሚከናወን ከሆነ ደግሞ ማህበረሰቡ ሄዶ እዛ ጋር መመዝገብ እና የዚህ ፋይዳ ዲጂታል መታወቂያ አገልግሎትን ተጠቃሚ መሆን አለበት ማለት ነው። ሲሄድ ለምሳሌ መታወቂያ፣ መንጃ ፍቃድ፣ ሌሎች መረጃዎች ከሌሉት እንኳን እና በአካባቢው ነዋሪ ከሆነ የፋይዳ ዲጂታል መታወቂያ ያላቸው ሰዎች ምስክር አድርጎ እነሱን ዋስትና አድርጎ መመዝገብ ይቻላል ማለት ነው። ምንም መረጃ የሌለው ሰው እና በአካባቢው የሚኖር ከሆነ የፋይዳ ዲጂታል መታወቂያ ያላቸው ነዋሪዎች ምስክር አድርጎ መመዝገብ ይችላል። ስለዚህ ወደ ምዝገባ ጣቢያዎች ሄዶ መዝገብ እና የፋይዳ ዲጂታል መታወቂያን መያዝ በጣም ጠቀሜታ አለው ማለት ነው። በቀጣይ የአስተዳደራችንን የዲጂታል መታወቂያን እንደዚሁ አገልግሎት አስጀምሯል። ከሱ ጋር የሚተሳሰር ነው ማለት ነው። ከሱ ጋር ተሳስረን ከሌሎች ክልሎች ቀደም ብለን እኛ የዲጂታል መታወቂያን ተግባራዊ እያደረግን ነው። ስለዚህ በሁሉም ወረዳዎች ተግባራዊ የተደረገ ስለሆነ ሁለቱንም አንድ ላይ ደግሞ አሳስሮ እንደዚሁ መጠቀም ይቻላል ማለት ነው። ስለዚህ በፋይዳ ነምበርስ እርስ በርስ የማሳሰር ስራዎች በቴክኖሎጂ የተደገፈ የማሳሰር ስራዎች ስለተሰሩ፣ አገልግሎቱን ከየትኛውም ወረዳ ወይም ሴክተር ላይ ሄዱ መጠቀም የሚችልበት እድል ሰፊ ስለሆነ በሁሉም ሴክተሮች እና ወረዳዎች ላይ የሚሰጠው አገልግሎት በነጻ መሆኑን ተረድቶ ሁሉም የአስተዳደራችን ነዋሪዎች የፋይዳ ዲጂታል መታወቂያ ምዝገባ እንዲያደርግና መታወቂያውንም ፕሪንት አድርጎ ከፈለገ በእጁ መያዝ የሚችልበት እድል ስላለ በዚህ እድል ተጠቃሚ እንዲሆን ጥሪን አስተላልፋለሁ